ቤተሰብ ቤተሰብ ዛሬ አዲስ ነገር አለ። ያው ትናንት ሀይሚ ብሩኬ አይከሰስም እኔ ብሩኬ እንዲከሰስ አልፈልግም ምናምን ብላ ነበር እና ያው ለብሩክ ያላትን ቦታ ያው ብሩክን ስቲል አሁን ድረስ እንደምትወደው ነው የተናገረችው። ዳኒ ጋ ማለት ለምን አንድ ሰው አይከሰስልኝ እኔ ብሩክ እንዲጎዳብኝ አልፈልግም ብሎ እዛ ሰው ጋር ሄዶ ከለመነው፣ ስቲል ያ ሰው ለብሩክ ቦታ አለው። ለብሩክ ከብሩክ ጋር መከራረቅ ይፈልጋል ማለት ነው። ሰላም ሰላም ቤተሰቦች፣ እንዴ ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን ማለት ነው። ከተመቻችሁ ቪዲዮ ሰብስክራይብ፣ ላይክ ማድረጋችን እንዳትረሱ። ፈቅዳችሁና ወዳችሁ ስለምትከታተሉኝ በጣም አመሰግናለሁ ማለት ነው። ያው ትናንት እንደምታዩት ሀይሜ ያው ዳኒ ኦልሬዲ ታውቃለህ፣ አውቃችዋል ብሩክ ጀግና ነው። አንትን አላርፍ ሲል ዳኒ መቶት ነበረ እና ጥርሱ ላይ ብሬስ የታሰረ ብሬስ ስላለ ነው ትንሽ ተገጫግጮ፣ ትንሽ ጉዳት ደርሰውበታል። ኦልሬዲ ያው ለክፉ የሚሰጥ አይደለም እና ፊቱ ላይ ትንሽ ጫረታ ነው ያለ። ነው ወንድ ሰው ሲጋጭ በመሀል ያው ይጎዳዳል ምናምን ለበል። ዳኒ ደግሞ ለዛ ነገር ያ ነገር እንዲመቃ የፈለገው ራሱ ነው። ለምን ብሩክ እጁን እጁን እንዲሰድ ያደረገው ራሱ ነው። ለምን እንደሆኑ ታውቃላችሁ? በጣም ትግስት ትግስቱን ተፈታተነው፣ በጣም እንዲመታው ፈልጎ ነው ዳኒ ብሩክ ዳኒ ያን ሙሉ ነገር ያደረጉ ማለት መስትል ግን ሆኖ ቀረሱ አይደለም ያው ሀይሚ፣ ትናንት ዳኒ ልጠየቁ ሄዳ ነበረ ቤቱ። የሄደችበትም ዋነኛው ፖይንት አንደኛ ዳኒን ለመጠየቅ ነው፣ ሁለተኛ ደግሞ ዳኒ እኔ ጥርሴ ረግፎ ጥርሴ ረግፎም እና እንዲህ ተመትቼም ዝም አልልም። ነገሮቹ ወደ ፖሊስ ወደ ሕግ ድረስ መሄድ አለበት። ለምንድነው ዝም የምለው ተመትቼ፣ ክብሬን ማስጠየ ምናምን ያለ ሲናገር ነበር። እና ያን ነገር ደግሞ ሀይሚ ወደ ሕግ እንዳይሄድ ነበር ትናንት ቤቱ የሄደች አንደኛ ፖይንቷ። ማለት ያ ነገር ደግሞ ወደ ሕግ እንዲሄድ ካልፈቀደች እስቲል ሀይሚ ከብሩኬ ጋ መታረቅ ትፈልጋለች ማለት ነው። እና ዛሬ ይታረቃሉ ዛሬ ሀይሚና ብሩክ ይታረቃሉ ማለት ነው። ለምን እርግጥታ ያላችሁ ብሩክ ቪዲዮ ይሰራል ዛሬ። እርግጠኛ ነኝ ይሰራል። ለምን ዶ ተቃላችሁ? በጣም በቃ እኔ እንዳልከሰስ ለእኔ ስቲል አሁን ድረስ ቦታ እንዳላ። ለምን ምንም ብትሆን የፈለገ ቢሆን እናንተ ምንም ቢሆን አይምሮ ያለው ሰው ታስባላችሁ። የሆናችሁትን ነገር አብራችሁ ያሳለፋችሁትን ነገር በቃ የማይረሳ ነገር ነው። ያ ነገር ነው ገባችሁ አደለ? ውስጣችሁ ለዛ ነው እና ምንም ቢሆን ታስባለች። አብረው ጥሩ ጊዜ አሳልፈዋል፣ አብረው ከፋም ለማ በቃ አብረው ነገሮችን አሳልፈዋል እና ያንም ስለምታስብ ነው ብሩኬ እንዲጎዳብኝ አልፈልግም ነው እኔ ብሩኬ ታስሮ ማሱ ነገሮች ከሚበላሹ እኔ በሱ ስም ይቅርታ ለምናል፣ ይቅርታ ጠየቀሃለሁ ብላ ዳንኤል እግሩ ላይ ወደቀችው ማለት ነው አደለ? ቤተሰብ እና ሀይሚሻ የውሸቷን ነው በቃ ሲጀመር ደግሞ አሁን ራሱ ዳኒ ምን እንዳሰባ አላቅም። ስቲል ከትናንት ትናንት ጀም ትናንት ራሱ ሲያወራ የነበረው በቃ ዳኒ እኔ ለአንቺ ብዬ ነው አንቺ አንቺ በቃ አንቺ አንቺ በቃ የሆነ ለምንድን ነው የሆነ እሷን በጣም ለየት ያለ ቦታ የሰጣት ያለ እያደረገ ነው ሲያወራ የነበረው እኔ ለአንቺ ብዬ እኔ እኮ አንቺ እንትን እንዳት ብዬ እንዳታዘኝብኝ ብዬ እኔ እኔ እኔ እኔ አንቺ አንቺ አንቺ አብዝተካል ዳኒ በሰላም ነው። ኦልሬዲ፣ እኮሱ አሁን ትናንት እራሱ እኮ አንተ ቅኔ አልገባክም። ቅኔ ቢገባህ ኑሮ አማርኛ ቢገባህ ኑሮ ማለት ነው፣ እኔ ብሩኬን ወደዋለሁ፣ እናንተ ለምን ካሳሰርከው በቃ አችለውም፣ ናፍቆቱን አችለውም፣ በቃ የብሩኬን ሁኔታ ስለማችለው አታሳስርብኝ እያለች ነች። እክ ከገባህ ማለት ነው። ኢኒዌይስ እሱ አይደለም ኦልሬዲ ዛሬ ባጅሽ ብሎ ይመጣሉ ማለት ነው ስሞላቀቅባቸው ማለት እና ኔ የኔ ፍቅሮች የኔ ውቦች ማለት ነው በአዲስ ቪዲዮ እስከምመጡ ማታ በጣም በጣም በጣም በጣም እኔ ጓጋው ታርቃችሁ ነገሮቹ ተስተካክለው አውርታችሁ ማየት በቀን የናፈቀኝ የእውነት የእውነት እንምላችሁ ማለት ነው እና አንዳንድ ጊዜ እኛ ባላሰብንበት መንገድ ነው የህይወት አቅጣጫ የሚወስደን ማለት ነው እና ያው አንዳንድ ጊዜ ምንም ጆኩለን ምን ብለን ያ ፕራንክ ፈን ያደርጋል ብለው ነበር የሰሩት። ግን እንደ ቀል ስንት ጊዜ ሆናቸው ሀይሚና ብሩክ ከተጣሉ ማለት ሜቢ ሁለተኛ ሳምንታቸውን፣ አረ ሶስት ሳምንት፣ ቀጣይ ሳምንት ሲመጣ ሶስተኛ ሳምንታቸው ሊይዙ ነው። እርግጠኛ ነኝ ማለት ለምን እንደሆነ ታውቃላችሁ? ዛሬ ነገ ዛሬ ሲባል ነገሮች እየተደራረቡ እየተደራረቡ እየባሰ እየባሰ እየባሰ ነው የመጣው ማለት ነውና እና አንዳንድ ጊዜ ፕራንክ ዋጋ በጣም ያስከፍለናል እና የሰው ልጅ ደግሞ ለሰው ልጅ በጣም ቀላሉ ነገር ጥል ነው። በጣም ቀላል ነገር፣ በጣም ሲምፕሏ ነገር ጥል ነው። ፍቅር ግን በጣም ከባድ ነገር ነው። የእውነት ንምሳ ያን ነገር ተመልሳችሁ ለመመለስ፣ ይቅርታ ለማለት እንደ ድሮ ለመሆን ያ ሰው ጊዜ ይፈልጋል፣ ማሰብ ይፈልጋል፣ እምነት ይፈልጋል። እና በተቻላችሁ አቅም እንደዚህ አይነት ነገር ባትሰሩ ጥሩ ነው ብዬ። ስሩ ግን ብዙ ነገሮች፣ ፈን የሚያደርጉ ነገሮች አሉ፣ የሚያስተምሩ ነገር አሉ ይገባቸው አደለ። ያ ነው ይሄ። ደግሞ አንድ በቤተሰብ ደረጃ በፍቅረኝነት ደረጃም ዋጋ ያስከፍላል ማለት ነው። እና ብሩጌ አሁን እርግጠኛ ነኝ ይማርበታል ብዬ አስባለሁ። ለምን ያው ከሚጋ ስቲል ያው አሁን ንቁቁር ነኝ ናቸው ምናምን ሜይ ቢ ዛሬ እንኳን ታርቀው አንድ ላይ ነገሮች ተስተካክለው ከመጡ ነው እንጂ እያንዳንዳችን የምንሰራቸው ዋጋዎች ነገ ዋጋ ያስከፍሉናል ማለት ነው። ለምናደርገው ነገሮች፣ ለምንናገራቸው ነገሮች ኢቨን እና ያን ነው የምለው። ለሌላ ጊዜ እንደዚህ አይነት ፕራንክ ይሰራል ብዬም አላስብ። ለምን ትምህርት ወስዶበታል።